ኦፕሬሽን እኩለ ሌሊት መዶሻ ወይም ኦፕሬሽን ሚድናይት ሃመር የአሜሪካ ጦር ጨለማ ለብሶ ድምፁን አጥፍቶ በኢራን በሚገኙ ቁልፍ የኒውክሌር ተቋማት ላይ ያካሄደው ድንገተኛና ሰፊ ወታደራዊ ዘመቻ ነው። ይህ ጥቃት የእስራኤልና ኢራን ግጭት በጣም በተካረረበት ወቅት አሜሪካ የዓለምን ሥርዓት ተጋፍታ የፈጸመችው ቀጥተኛ ጣልቃ ገብነት ወይም ወረራ አሊያም ዶናልድ ትራምፕ እንደሌሎች ከ12 በላይ ሀገራት ያፈራረሱ የአሜሪካ መሪዎች የሚያደርጉት የጦር ጣልቃ ገብነት ለመተንተን ሳይሆን ከ35 ሰዓታት በላይ በረራ አድርጎ ጥቃት ስለፈጸመው ዘመቻ ሚድናይት ሃመር በሃሪዳስ የተዘጋጀውን እንድትከታተሉ እንጋብዛለን። አብራችሁን ቆዩ። ድንበር ባይጋሩም በኮምፒውተር ቁልፎች በሚመራ እጅጉን የዘመነና የተራቀቀ ጦርነት እያካሄዱ ያሉት እስራኤልና ኢራን እንዲሁም አጋሮቻቸው ለዘመናት በቤተ ሙከራ ውስጥ ደብቀው ያቆዩትን ዘመናዊ የጦር መሳሪያዎች በተግባር በማሳየት ላይ ናቸው። በየዕለቱ የሚፈጸሙት የጦር ጀብዶዎች ለሰማና ለተመለከተ በጥሩ አዘጋጅ የተሰራ ቲያትር እንጂ ድንበር ያልተጋሩ አገራት የሚያካሄዱት ግልጽ ጦርነት አይመስልም። የዚሁ ጦርነት አጋፋሪ የሆነችው አሜሪካ ኦፕሬሽን ሚድናይት ሃመር በሚለው ዘመቻዋ የኢራንን የኒውክሌር መርሃ ግብር በተለይም የዩራኒየም ማበልጸጊያ ተቋማትን ማውደምና የእስራኤልን ደህንነት ማስጠበቅ ላይ ትኩረት ያደረገ የአየር ጥቃት ፈጽማለች። ኦፕሬሽኑ በኢራን ውስጥ የሚገኙ ሶስት ቁልፍ የኒውክሌር ጣቢያዎችን ኢላማ ያደረገ ሲሆን፣ ፎርዶ የሚባለው ስፍራ በተለይም በተራራ ውስጥ በጥልቅ የተቀበረ በመሆኑ እጅግ በጣም የተጠበቀ ነው። አብዛኛው የቦምብ ጥቃት የተፈጸመው በዚህ ጣቢያ ላይ ነው። ናታንዝ ሌላኛው የዩራኒየም ማበልጸጊያ ፋብሪካ ሲሆን፣ ሶስተኛው ደግሞ ኢስፋሃን ከኒውክለር መርሃ ግብር ጋር የተያያዙ ቁልፍ መሰረተ ልማቶችን ይዟል። ይህ የአየር ላይ ጥቃት የተፈጸመው ሰባት ቢቱ ስፒሪት ስቲልዝ ቦምብ ጣይ አውሮፕላኖችን በመጠቀም ነው። እነዚህ ቦምብ ጣይ አውሮፕላኖች ከሚዙሪ ግዛት ከሚገኘው ዋይትማን አየር ኃይል ጣቢያ ተነስተው 18 ሰዓታት የሚጠጋ በረራ አድርገዋል። ይህ በአሜሪካ ታሪክ ትልቁ የቢቱ ዘመቻና ጥቃት ያደርገል አድርገዋል። ጂቢዩ 57 ኤምኦፒ 30,000 ፓውንድ የሚመዝን ባንከር በስተር ቦምብ ሲሆን በጥልቅ የተሰሩ የመሬት ውስጥ ተቋማትን ለመግባትና ለማውደም ተብሎ የተሰራ ነው። በጦርነት ለመጀመሪያ ጊዜ ጥቅም ላይ የዋለው በዚህ ዘመቻ መሆኑ ተነግሯል። በፎርዶ እና ናታንዝ ጣቢያዎች ላይ 14 የኤምኦፒ ቦምቦች ተጥለዋል። ከአሜሪካ ሰርጓጅ መርከብ የተተኮሱ ከሁለት ደርዘን በላይ የሚሆኑ ቶማሆክ ክሩዝ ሚሳይሎች በኢስፋሃን የሚገኙ የመሬት ላይ መሰረተ ልማቶችን ኢላማ አድርገዋል። ከ125 በላይ የአሜሪካ አውሮፕላኖች፣ በርካታ አየር ላይ ነዳጅ የሚሞሉ ታንከሮች፣ አራተኛና አምስተኛ ትውልድ ተዋጊ ጄቶች እንዲሁም የስለላና ቁጥጥር አውሮፕላኖች በዘመቻው ተሳታፊ ነበሩ። የጥቃቱ ስልትና አፈጻጸም ሁኔታ አስመልክቶ ከተሰሙ መረጃዎች አንዱ የማደናገሪያ ዘዴዎች ይጠቀሳል። ጥቃቱ ከፍተኛ ስውርነትንና የማደናገሪያ ዘዴዎችን ተጠቅሟል። ለምሳሌ አንዳንድ ቢቱ ቦምብ ጣይ አውሮፕላኖች ወደ ፓስፊክ ውቅያኖስ በስተ ምዕራብ አቅጣጫ በመብረር ኢራናውያንን ለማሳሳት ሞክረዋል። በኢራን የተፈጸመው ጥቃት ለሰላሳ ደቂቃ ያልቆይቷል። መጀመሪያ የቢቱ ቦምብ አውሮፕላኖች ኢላማዎቹን የመቱ ሲሆን በመቀጠልም የቶማሆክ ሚሳይሎች ኢላማቸውን በመምታት ዘመቻው ተጠናቋል። የአሜሪካ ባለሥልጣናት ጥቃቶቹ ሳይታወቁ መደረጋቸውና የኢራን አየር መከላከያ ስርዓቶች ምላሽ ሳይሰጡ መቅረታቸውን ገልጸዋል። ኢራን ከጥቃቱ በኋላ በሰጠችው ምላሽ ምንም አይነት ከፍተኛ ጉዳት አለመድረሱና ሰራተኞቿ አስቀድመው መውጣታቸውን ገልጻለች። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በአካባቢው ምንም ምንም አይነት የጨረር መጠን መጨመር አለመኖሩን አስታውቋል። ኢራን ወዲያውኑ በእስራኤል ላይ ከፍተኛ ሚሳይል በመተኮስ ምላሽ ሰጥታለች። ኦፕሬሽን ሚድናይት ሀመር አሜሪካ ከዚህ በፊት ካካሄደቻቸው የአየር ኃይል ወታደራዊ ዘመቻዎች ለየት የሚያደርጉት በርካታ ገጽታዎች አሉት። ይህ ዘመቻ ኢራን ውስጥ የሚገኙ ከፍተኛ ጥበቃ የተደረገላቸውና ከመሬት በታች በጥልቀት የተገነቡ የኒውክሌር ተቋማትን ኢላማ ያደረገ ነበር። እነዚህን አይነት ጥልቀት ያላቸው ኢላማዎች ለመምታት ጂቢዩ 57 ኤምኦፒ በመባል የሚታወቁትን 30000 ፓውንድ ወይም ወደ 13600 ኪሎግራም የሚመዝኑ ባንከር በስተር ቦምቦችን ለመጀመሪያ ጊዜ በተግባራዊ ወታደራዊ ዘመቻ መጠቀምን ለየት ያደርገዋል። እነዚህ ቦምቦች ከመሬት በታች ሰርገው በመግባት ከመፈንዳታቸው በፊት ከፍተኛ ጉዳት ለማድረስ ታስበው የተሰሩ ናቸው። ዘመቻው ሰባት ቢቱ ስቲልዝ ቦምብ ጣይ አውሮፕላኖችን ያሳተፈ ሲሆን በአሜሪካ ታሪክ ውስጥም እጅግ ትልቁ የቢቱ ዘመቻ ጥቃት ነው። ቢቱ ቦምብ ጣዮች በአስቸጋሪው የአየር ክልል ውስጥ ሳይታወቁ ለመብረር የሚያስችላቸው ስቲልዝ ቴክኖሎጂ አላቸው። እንዲሁም አሜሪካ የኢራንን የአየር መከላከያ ለማሳሳት በርካታ የማታለያ ዘዴዎችን ተጠቅማል ተጠቅማለች ለምሳሌ የቢቱ አንዱ ቡድን ወደ ፓስፊክ ውቅያኖስ ጓም አካባቢ እንደሚያምራ በማስመሰል ትኩረት ሲስብ ትክክለኛው የአጥቂ ቡድን ደግሞ ወደ ኢራን በሌላ አቅጣጫ በዝቅተኛ የግንኙነት ልውውጥ በድብቅ በረራ አድርጓል በተጨማሪም የጠላት ተዋጊ ጄቶችና ከመሬት ወደ አየር የሚወነጨፉ ሚሳይል ስጋቶችን ለማጽዳት አራተኛና አምስተኛ ትውልድ ተዋጊ ጄቶች እንደ ማታሊያ ሆነው ከቦምብ ጣዮቹ ቀድመው ወደ ኢራን አየር ክልል ገብተዋል። በተጨማሪም በጥቃቱ ከመሬት የሚወነጨፉ ሚሳይሎች ከባህር ሰርጓጅ መርከብ መተኮሳቸው የጥቃቱን ውስብስብነትና የተለያዩ የጦር መሳሪያዎችን ቅንጅት ያሳያል። ዘመቻው እጅግ በጣም በሚስጥር ተይዞ የተፈጸመ ሲሆን በጥቃቱ ጊዜና ተፈጥሮ ላይ ዋሽንግተን ውስጥ ጥቂት ሰዎች ብቻ እንደሚያውቁት ተገልጿል። ይህም ስኬታማነቱን ለማረጋገጥ ወሳኝ ነበር። የአሜሪካ ባለስልጣናት የዚህ ዘመቻ ዋና ዓላማ የኢራንን የኒውክሌር መርሃ ግብር ማሽመድመድ እንጂ የኢራን ወታደሮችን ወይም ሲቪሎችን ኢላማ ማድረግ እንዳልሆነ አጽንኦት ሰጥተዋል። ዘመቻው ከፍተኛ ቴክኖሎጂን፣ ውስብስብ የማታለያ ዘዴዎችና በርካታ የጦር ኃይሎችን የአየር፣ የባህርና የሳይበር ቅንጅት በመጠቀም ጥበቃ የተደረገላቸውን የኒውክሌር ተቋማት በድብቅና በትክክል ለመምታት መቻሉ ከቀደምት የአሜሪካ የአየር ኃይል ወታደራዊ ዘመቻዎች የተለየ ያደርገዋል። ይህን የመሰለው ውስብስብ ወታደራዊ ዘመቻ ሌሎች ሀገራት ማካሄድ መቻላቸው እርግጠኛ መሆን ባይቻልም ይህ ለመጀመሪያ ጊዜ በአሜሪካ የተሞከረ በመሆኑ አሁንም በውትድርናው ዓለም ልዕለ ሀያል ሀገር መሆኗን ያሳያል። አሜሪካ በዘመቻው በአለም ላይ ካሉት እጅግ በጣም የተራቀቁና ውድ የጦር አውሮፕላኖች ውስጥ የሚካተቱ ቢቱ ስቲልስ ቦምብ ጣዮችን ተጠቅማለች። ስቲልስ ቴክኖሎጂ ያላቸው ቦምብ ጣዮችን ማምረትና ማሰማራት የሚችሉት ጥቂት ሀገራት ብቻ ናቸው። አሜሪካ፣ ሩሲያና ቻይና ብቻ ስቲልስ ተዋጊ ጄቶች ያሏቸው ሲሆን አሜሪካ ብቻ ነች ስቲልዝ ቦምብ ጣዮችን የምትይዘው። በተጨማሪም ጂፒዩ 57 ኤምኦፒ በመባል የሚታወቀውን 30ሺ ፓውንድ የሚመዝን ቦምብ የምትይዘው አሜሪካ ብቻ ነች። እነዚህ ቦምቦች ከመሬት በታች በጥልቀት የተሰሩና ከፍተኛ ጥበቃ የሚደረግላቸውን ኢላማዎች ለማጥፋት ታስቦ የተሰሩ ናቸው። የላቀ መረጃና የስለላ አቅም፣ ውስብስብ የማታለያና የማደናገሪያ ስልቶችና አለምን የማዳረስ ችሎታ የዘመቻው ከፍታ ያሳያል። እንደሚታወቀው ቢቱ የውጊያ አውሮፕላኖች ጦርነቱን ያካሄዱት ከዩናይትድ ስቴትስ ተነስተው ረጅም ርቀት ተጉዘው ከ35 ሰዓት በላይ በረው ኢላማቸውን በመምታት አቅማቸውን አሳይተዋል። ይህን አይነት ዘመቻ ለመደገፍ ነዳጅ ለመሙላትና ሌሎች ድጋፎችን ለመስጠት የዓለም አቀፍ የሎጂስቲክስ መረብ አስፈላጊ መሆኑን ልብ ይለዋል። ከባህር ሰርጓጅ መርከቦች የተተኮሱ ሚሳይሎች መሳተፋቸው የጥቃቱን ውስብስብነትም የሚያሳይ ነው። ይህ ደግሞ በከፍተኛ ደረጃ የባህር ኃይል አቅምና የአየር ኃይልንና የባህር ኃይልን ማስተባበርን ይጠይቃል። ዩናይትድ ስቴትስ በኢራን ላይ የፈጸመችው ወታደራዊ ጥቃት በዓለም ላይ ትልቁና የላቀው የአየር ኃይል ያላት ሀገር መሆኗን ያጸናችበት ዘመቻ መሆኑን ለብዙ ተገዳዳሪዎች አሳይታለች። በዚህም የቢቱ ስቲልዝ ቦምብ ጣይ ብቸኛ ባለቤት፣ ጂቢዩ 57 ኤምኦፒ ቦምቦች ባለቤት እና የላቀ የስለላ ቴክኖሎጂ ያላት ሀገር ስለሆነች ይህን የመሰለ ዘመቻ ማከናወን የምትችል ብቸኛው ሀገር መሆኗን አሳይታለች። እንደ አሜሪካን ባይሆን ሩሲያና ቻይና የራሳቸው የሆኑ ስቲልዝ ተዋጊ ጄቶችና የላቁ የአየር ኃይሎች አሉ። ሆኖም የአሜሪካን አይነት የተራራቁ የረጅም ርቀት አጥቂ መሳሪያዎች አንዳቸውም የላቸውም። ስለዚህ በትክክል ዘመቻ ሚድናይት ሃመር የመሰለ ጥልቀት ያለውና ሚስጢራዊ ጥቃት የመፈጸም አቅማቸው ውስን ነው። በአጭሩ ይህን የመሰለ ዘመቻ ለመፈጸም የሚያስፈልጉት የቴክኖሎጂ፣ የሎጂስቲክስ፣ የሰው ኃይልና የፋይናንስ አቅሞች በአሁኑ ጊዜ በአብዛኛው በአሜሪካ እጅ ናቸው። ሌሎች ሀገራት የተወሰኑት አቅሞች ቢኖራቸውም ሁሉንም በአንድ ላይ አሟልተው የያዙ አይደሉም። የተራቀቀ አየር ኃይል የገነባቸው አሜሪካ ወዳጄ ለምትላቸው ሀገራት እንኳን ሳትሰጥ ቢቶችን ብቻዋን ታጥቃለች። የአንድ ዋጋ ከሁለት ቢሊዮን ዶላር በላይ ይደርሳል። ይህ አጠቃላይ ዋጋ የምርምር ልማትና የማምረት ወጪዎችን ያካትታል። የመጀመሪያው የፕሮጀክት ዋጋ እንደ አውሮፓውያን አቆጣጠር በ1997 አካባቢ ወደ 737 ሚሊዮን ዶላር ይገመት የነበረ ቢሆንም ከሌሎች ተያያዥ ወጪዎች ጋር ሲደመር ዋጋው ከፍ ይላል። ይህም በአውሮፕላን ውስጥ ያለውን ከፍተኛ ቴክኖሎጂ፣ ውስብስብ የምርት ሂደቶች ውድ ያደረገው በመሆኑ መሆኑ በጥቂት ቁጥር ብቻ እንዲመረት አድርጎታል። አሜሪካ በጠቅላላው 21 ቢቱ ስቲልዝ ቦምብ ጣዮችን ለመስራት አቅዳ የነበረ ቢሆንም የተሰሩትና አገልግሎት ላይ የዋሉት ግን ሀያ ናቸው። ከእነዚህ ውስጥ አንዱ በ2008 በደረሰ አደጋ ወድሞ ስለነበር በአሁኑ ጊዜ በአገልግሎት ላይ ያሉት 19 ናቸው። እነዚህም በአብዛኛው የሚገኙት በሚዙሪ ዋይትማን አየር ኃይል ግቢ ውስጥ ነው። በቁጥር ጥቂት ቢሆኑም በከፍተኛ አቅማቸውና በርካታ የጦር መሳሪያዎችን የመሸከም ችሎታቸው ምክንያት ለአሜሪካ አየር ኃይል እጅግ ወሳኝ የስትራቴጂክ ንብረቶች ምስጢሮች ናቸው። በዓለም ላይ ካሉት እጅግ የላቁና ምስጢራዊ የጦር አውሮፕላኖች መካከል የሚመደብ እንዲሁም በአመራረቱና የመፈጸም አቅሙም እጅግ በጣም ውስብስብ በመሆኑ የሚታወቅም ነው። የቢቱ አመራረት ሂደት እጅግ ዘመናዊ ቴክኖሎጂዎችና ጥብቅ የሚስጢርነት ደረጃዎችን ይጠይቃል። የሚበር ክንፍ ንድፍ ልዩ ቅርጽ ሲሆን ከራዳር ለመሰወር ወሳኝ ነው። ይህ ንድፍ የራዳር ሞገዶችን ወደ ተለያዩ አቅጣጫዎች በማንጸባረቅ ወይም በመምጠጥ የራዳር ምልክቱን በእጅጉ ይቀንሷል። ይህን አይነት ቅርጽ በትክክል መገንባት እጅግ በጣም በጣም ከፍተኛ የኢንጂነሪንግ ትክክለኛነትን ይጠይቃል። የተሰሩበት ቁሳቁስ ቀላል፣ ጠንካራና ከራዳር ለመደበቅ የሚረዱ ናቸው። የቢቱ ንድፍ የተሰራው በ1980 ዎቹ ውስጥ እጅግ ዘመናዊ በሆኑ የኮምፒውተር ስርዓቶች በመጠቀም ነው። ይህ መሐንዲሶች እያንዳንዱን ክፍል ትክክለኛ ሞዴል በመፍጠር የስቲልዝ ባህሪዎችን በምናባዊ ሁኔታ እንዲፈትሹ አስችሏቸዋል። ምርቱም በኮምፒውተር ቁጥጥር ስር ባሉ ሮቦቶች የሚካሄድ ሲሆን፣ የቢቱ አመራረት ሂደት እጅግ በጣም በሚስጥር የተጠበቀ ነው። አብዛኛው የማምረቻ ዝርዝሮች አሁንም ድረስ በሚስጥር እንደተያዙ ነው። ቢቱ የኒውክሌር ጦር መሳሪያዎችን የመሸከምና የማስወንጨፍ አቅም ያለው ሲሆን ለአሜሪካ ስትራቴጂካዊ የኒውክሌር መከላከል ስርዓት ወሳኝ ያደርገዋል። ሁሉም ከፍታ የመብረር ችሎታ ያለው በመሆኑም እስከ 50000 ጫማ ወይም ወደ 15240 ሜትር ከፍ ብሎ የመብረር ችሎታ አለው። ይህ ከፍታ ለረጅም ርቀት በረራና ለተሻለ የስሜት ህዋሳት አጠቃቀም ይረዳል። አውሮፕላኑ የሚበረው በሁለት ሰዎች ብቻ ነው፣ አብራሪና የዘመቻ አዛዥ። ይህ ከሌሎች ትላልቅ ቦምብ ጣዮች ለመሰ አምስት ሰራተኞች ያሉት የቢቱ 52 ጋር ሲነጻጸር የሰው ኃይልን ይቀንሳል። ዘመናዊ የራዳር ስርዓቶችን፣ የኤሌክትሮኒክስ ጦርነት ስርዓቶችን እና የመገናኛ መሳሪያዎችን በመጠቀም የአየር ሁኔታዎችን መቋቋም፣ ኢላማዎችን በከፍተኛ ትክክለኛነት መለየትና መምታት የሚያስችለው ነው አውሮፕላን ነው። በአጠቃላይ ቢቱ ስቲልስ ቦምብ ጣይ አውሮፕላን የአሜሪካ አየር ኃይል እጅግ የላቀ መሳሪያ ሲሆን በዓለም ዙሪያ የሚገኙ ትክክለኛውንም ኢላማ በድብቅ በመግባትና ከፍተኛ ጉዳት በማድረስ እጅግ ወሳኝ ሚና ይጫወታል። በዚህ ቴክኖሎጂው የሆሊውድ ፊልሞችን የሚያስንቁ ገድሎች ማሳየት የሚችል የውጊያ ጀት ሆኖ እናገኘዋለን። አድማጮቻችን የዛሬውን አበቃን። ስለተከታተላችሁን እናመሰግናለን።